የመጀመሪያ ልጃችሁን እንግዲህ ይኸው እንግዲህ ልታዩ ልትሰሙ ነው እና እንኳን ደስ አላችሁ። እውነት ከሆነ ሩታ ማለት ነው ለአብርሽ ደስታውን የገለጸችበት መንገድ በጣም የገረመኝ ከምሬ ነው የምላችሁ። አንደኛ ልዩ ብቻ መምጣቱ ብቻ ሳይሆን ከአብርሽ መሆኑ ራሱ በጣም የገረማት ና የደነቃት ነው የምትመስለው። ከምትወዱት ሰው ደግሞ ልጅ በረከት ሆኖ ደግሞ ሲመጣ በጣም ነው ደስ የሚለው እና ይህን ደስታዋ ልትቆጣጠረው በማትችልበት መንገድ ነበር በቃ ስትገልጽለት የነበረው የደስታዋ ብዛት። እውነት ለመናገር ከሆነ አብርሽ ራሱ ይህ ነገር ፕራንክ ነው እንዴ እስከሚል ድረስ እስኪጠራጠር ድረስ ነው ያደረሰው። በቃ ደስታዋ ወሰን ወሰን ወሰን አቶ ነበረ። እና በጣም ነው ደስ የሚለው። እውነቴን ነው የምላችሁ፣ በጣም ነው ደስ የሚለው። ፍቅራቸውን እናውቃለን፣ አብረው ያሳለፉትን ሂደቱን በሙሉ እናውቃለን። ግን እንደዚህ ደግሞ በልጅ በረከት እንደዚህ ይባረካሉ ብለን በጊዜ አልጠበቅንም ነበረ። ሁለቱም ልጆች ናቸው። ግን እግዚአብሔር ይመስገን ደግሞ በልጅ ባረካቸው እና በጣም ደስ ይላል። መጨረሻ ላይ እውነት ሲሆኑ መሆኑን ሲያውቅ አብርሽ ራሱ እንዴት አድርጎ እንደተንከባከባት። ዛሬ ራት ወጪ ነው የምትበይ ከዛሬ በኋላ በቀረጋ ብለሽ ነው የምትጓዙ። እኔ ነኝ ምግብ የማበስለው ሁሉንም እንግዲህ፣ አብርሽ ማለት ነው ሃፒ ታይም የሚባለው በዛ ሰዓት የገባውን ቃል በሙሉ እንድታከብር ራት ምናምን ነገር አንተ እየሰራ እንድትሰጣት። አንዳንድ ነገር ደግሞ በቃል አርለ ቤት ውስጥ ከበድ ያሉ ነገሮችን ምናምን አንተ ነህ እንግዲህ

ደስታቸውን ሲሪስ ደስታቸው ራሱ ይጋባል እና ሳታስቡት ሴት አድለው ነው የምትሉት። እና ደስታቸው ራሱ በጣም በጣም ደስ ይለበል። ያው እንግዲህ እንዳያችሁት ነው ማለት ነው። ምርመራው ምናምን እሷ ማለት ነው ቼክአፑን እያደረገች ያለን አብርሽ የሚያሳየው ደስታ በቃ ሜጃ የውስጡ ራሱ ደስታ ራሱ ፊቱ ላይ ይነበባል። የሆነ መናገር እራሱ አይጠበቅበትም። ና የልብ ምቱ የልጁ የልብ ምቱ ምናምን ሲሰማ በቃ ዋው ምን አይነት ደስታ ነው የተሰማው! በእውነት ሩታ የነገረችን ነገር ከዚህ በፊት ፕራልቅ ምናምን ስለምታደርገው እንትና ላለም ነበረ፣ በቃ ይሄ ነገር ላይሆን ይችላል ምናምን ብሎ ያስብ ነበረ። አሁን ግን ው እንደምታዩት እንግዲህ በጣም ተገርሞ ግርም ብሎት በቃ ማት ከሚችለው በላይ የሆነበትና በጣም ነው ደስ የሚለው። እግዚአብሔር አምላክ ደግሞ በበረከት ልጃችሁን ባርኮ ለትልቅ ደረጃ ያብቃላችሁ። በእውነት በቃ እንደናንተ ተፍ ተፍ የሚሄድ በእውነት በፍቅር በፍቅር ያደገ ልጅ በቃ ፍቅር የሚሰጥ ልጅ፣ ለራሱ፣ ለቤተሰቡ፣ ለሀገሩ እንደዛ አይነት ልጅ እንዲሆን ነው የምንመኘው እና በጣም ደስ ይል ነበረ። ከዛም በኋላም ደግሞ እንግዲህ ወጥተው ነገሮችን ከተነጋገሩ በኋላ በተለይ ደግሞ ዶክተሩ በቃ ሁሉን ነገር ጨራርሶ ጽፎ ምናምን ነገር ከወጣ በኋላ በቃ እኔ እንጃ ተቃቅፈው በቃ ደስታቸውን ነው የገለጹት። አብርሽ ባይዘወይ በጣም ቁም ነገረኛ ነው። የትም ቦታ እንደው ሌላ ሌላ በፕራንክ ፕራንክ ነው እያሉ በመሀል ሌሎች ሌሎች ልጆችን ቢከቱ ለፍቅራቸው ግን አይስታችሁ። አስተውላችሁ ከሆነ ሁለቱም በጣም ቁም ነገሮኞች ናቸው፣ በጣም ቁም ነገሮኞች ናቸው። ያው ወጭስ በመሀል ስራ አለና ዩቲዩብ አለና በመሀል ልጆች ይገባሉ። ዳሊን ታስታውሳላችሁ። ገብቶ ነበረ የሁለት ስራ ጉዳይ ነው። ጽጌም ቢሆን እንደ ሰሞን አፈቀርኩት ሞትለታለሁ፣ በቃ አብርሽ የኔ ነው ምናምን ነገር ብላ መታ ነበረ። ከዛ በፊትም ደግሞ ያው እንዳያት የምታቁት ፍቅርም ተመልሳ መታ መሀል ላይ ገብታ ነበረ። እነዚህ ሁሉ ለድራማው ድምቀት የገቡ ሲሆኑ የአብርሽና የሩታ ግን እውነተኛ ፍቅር ነበረ። እውነተኛ ፍቅር ደግሞ ይኸው እንግዲህ በውጤት ያሸንፋል ማለት ነው። በውጤት ያሸንፋል እንግዲህ። ዳኒና ጽጌም ወደ ራሳችሁ ሕይወት ተመልሳችሁ እናንተም ደግሞ እንደዚሁ ደስ ደስ ደስ እንዲላችሁ እንመኛለን። በአሁኑ ሰዓት ግን እንኳን ደስ ያላችሁ የምንለው አብርሽና ሩታ ነው። አብርሽና ሩታ በቀላሉ እዚህ ደረጃ ላይ አልደረሱም። አሁን ማለት አብርሽንም ሆነ ሩታዬን እንደዚህ በጣም ኢሞሽናል ያደረጋቸው ነገር ምንድን ነው? ያለፉት ነገር ነው። ብዙ ጠውረድ አልፈው መጥተዋል። ፍቅራችሁ የውሸት ነው፣ ለድራማ ነው፣ አንቺ ዝም በለሽ ነው፣ አንቺ ወደዛ ሄደሽበታል፣ እሱ ወደዛ ሄዷል። ብዙ ነገር በቃ ሊለያያቸው የሚችለውን ነገር ብዙ አጋጣሚዎችን አልፈው ተቋቁመው ነው እዚህ የደረሱት ማለት ነው። ስለዚህ ይሄ ደግሞ ከእንግዲህ በኋላ ቢያንስ እንኳን ከእንግዲህ በኋላ አስተያየት ስንሰጥ ስለነሩታ ልንጠነቀቅላቸው ይገባል። ለነገሩ እነሱ የሚፈልጉትን አስተያየት ወስደው የማይፈልጉትን አስተያየት አይተው ያልፉታል። ምንም ችግር የለም። ግን እንዲ ለሕሊናችን ራሱ የማይሆን አስተያየት መስጠት የለብንም። ምክንያቱም እውነተኛ ፍቅር እንዳላቸው ያሳይ ነበረ። ከዚህ በተረፈ ግን ከጓደኞቻቸው ጋር አንዳንድ ፕራንክ እንኳን ፕራንክ ከጓደኞች ጋር ቀርቶ አሁን እኮ ባለ ትዳር ራሱ ባለና ሚስት ራሱ ከባድ ፍራንክ እየተደራረጉ ነው። ምክንያቱም በቃ ይሄ ህዝብ እንደዚህ አይነት ነገር ያዝናነዋል። እንደዚህ አይነት ነገር ሲሰሩ ነው ብዙ ተመልካች የሚኖራቸው። ስለዚህ ሁሉ ቀን አብርሽና ሩታ ግስጥ ብለው እንደዚህ ብለው ቢመጡ ኖሮ እኛ ብዙ ተመልካች አይኖራቸውም ነበረ እና እነዚህ ደግሞ እነሱ ደግሞ አርቲስት ብሏቸው የድራማው የመተወን ብቃቱም አላቸው። የመተወን ብቃታቸው ከራሳቸው እውነተኛ ታሪክ ጋር አድርገው ሌሎች ተዋናዮችን ደግሞ እንደነዳ ሮያል አይነቶችን በመሀል እያስገቡ አብረው ሰሩት ከዛም በኋላም ዱባይ ላይ ፏ ብትን ብለው ነው የመጡ፣ አይታቸዋል ደስ በሚል ሁኔታ ተመልካቻቸውን ወይ ደግሞ አድናቆቻቸውን አስደስተው መምጣት የቻለውን እንደው በቃ ነገሮች ተመቻችቶለት ሰርጋቸው ላይ መጣውን በክብር አስተናግደው ሁሉን ነገር አድርገው አብረው ተዝናንተው ደስ በሚል ሁኔታ ፏ ብትን ብለው እንደውም ምናልባትም ትዝታ ስለ ወደፊት ሕይወታቸው እራሱ ዱባይ ላይ ያሳለፉት ትዝታ ነው የሚሆናቸው። በጣም አሪፍ፣ በቃ አሪፍ ትዝታ ነው የሚሆናቸውና በጣም ነው ደስ ያለኝ እኔ በወኪል እና ሁላችንም ማለት ነው የናብርሽ ደጋፊዎች በሙሉ የናብርሽና ሩታ ተመልካቾች በሙሉ እንኳን ደስ ያላችሁ። በዚህ አጋጣሚ እንኳን ደስ ያላችሁ ለማለት እወዳለሁ። ነገር ግን አንዳንድ ልጆች የሚሰጡት አስተያየት እራሱ ካሁኑ ጀምረው የሚሰጡት አስተያየት በጣም እየገረመኝ ነው። አሁን ዘሙ ዘሙ ምንድን ነው ዛሬ የሰጠችው አስተያየት በጣም ነው የገረመኝ። የእውነት ለመናገር ዘሙ ይህን ብዙ ጊዜ ነው እኔ የምከታተላት አያታለሁ። ጥሩ ጥሩ ነገር ነው የምታቀርበው። ዛሬ ግን ስትጀምር ልጁ የአብርሽ አይደለም በሚል ጀመረችው። እንደ እንዴ ሁላችንም እንዴት እንደዚህ ልትል ቻለች ከምን ተነስታ ነው ብለን ስንገባ ብዙም ውሃ የሚያነሳ ሀሳብ አይደለም ራሱ ይዛ የመጣችሁ ማለት ነው። እዚጋ እውነታው እያለ ሌላ ነገር ማውራት ማለት ሌላ ነገር ነው። ከዛ በኋላ ደግሞ ምንድን ነው ያለችው አ ይሄ ነገር ልጁ ከምናልባት ቆይቶ ነበረ አሁን አይደለም አሁን ለቪዲዮ ነው ለእይታ ነው እንጂ ይሄ ነገር የቆየ ነው። አችን ካረገሽ ቆይተሻል። ይሄ ነገር ደግሞ ልጁ የሱ ላልሆን ይችላል። በጣም በጣም ብዙ ነገር ስታወራ ነበርና ይሄ ነገር ጥሩ አይደለም። ሁላችሁም ብትሆኑ በቃ መልካም ነገር እያየን መልካም ነገርን ማድነቅ ስንችል ጥሩ ነገር አሁን ስለናወርሽ እንኳን ደስ ያላችሁ እንኳን ለዚያ ያበቃችሁ ማለት ስትችል ዘሙዬ ዛሬ ልጅም ብርቃችን አይደለም ማለት ባልም ብርቃችን አይደለም። ኦፍ ኮርስ ባልም ብርቃችን አይደለም። ልጅም ብርቃችን አይደለም። ግን የነሱ ደግሞ አሁን ደግሞ ጀማሪ ስለሆኑ የመጀመሪያ ልጃቸው ስለሆነ ልናበረታታቸው በርቱ ልንላቸው ይገባል። በተጨማሪም ሌላም ተደጋሚ ድጋሚ ድጋሚ ልጅ እንዲያመጡና። እኔ እርግጠኛ ነኝ ዘሙዬ ድጋሚ ትሰሪያለሽ፣ ወይም ደግሞ ነገሮችን በደንብ ካስተዋልሽ በኋላ እኔ ከሚያውቅ ሰው ነው የተነገረኝ ምናምን ብያሽ ነው ያወራሽው። ግን እንደዚህ ከማለት ይልቅ መጀመሪያ እስቲ ልጁ እንዴት ነበረ አመጣጡ፣ ያሳለፉት የህይወት ታሪካቸው እንዴት ነው የሚለውን መገምገም። ይሄ ነገር ቀላል አይደለም። ይሄ የግል ታሪካቸው ነው። ከመሬት ተነስቶ ይሄ ልጅ ያብርሽ አይደለም ቢባል ምን አይነት ፊሊንግ ይሰማቸዋል። ለነገሩ እነሱ ብዙ ነገር አሳልፈው ስለመጡ ምንም ላይደንቃቸው ይችላል። ግን እኛ ለራሳችን የምናውቀውን የምናውቀውን እና እውነታውን ብናወራ ቆንጆ ነው። እያንዳንድ ሽምትሁን ምናምን ነገር አገር ውስጥ ሆነው ሰርተው የተለወጡ ልጆች ናቸው። እኛ ወጣን ከሀገራችን ግን ሲስተሙን እስካልገባን ድረስ የትም ሀገር ብንሆን ምናልባት የነሱን ያለ አንሰራ እንችላለን። እነሱ ግን በወጣትነታቸው እዛው ሀገራቸው ላይ ተቀምጠው እየሰሩ ህይወታቸውንም እየኖሩ ነው። ስለዚህ እንደውም የእነሱን ህይወት ይገባብንን የእነሱን ህይወት ለእኛ ይስጠን። በቃ እንደዚህ የሚወደን የሚንከባከበን ባል ይስጠን። እሷ ራሷ ፍቅሯ እውነት ነው መናግራችሁ። ለአብርሽ ያላት ፍቅር ከአይኗ ላይ ታነባላችሁ። አይታ አጠግበው አብረው ራሱ ከነዳኒ ሮያል ጋር ምናምን ነገር እየሰሩ እሷ ለአብርሽ ያሙላት አመለካከት ልዩ ነው፣ ፍቅራቸው በጣም ልዩ ነው። እና የበለጠ ደስ የሚያሰኘው ልጅ መቷልና እና ያንንም ደግሞ በጣም ደስ በሚል ሁኔታ ነው መቀበል ያለብን እንጂ ይሄ ነገር እንዲህ አይደለም። አሁን ከአሁኑ ጀምራችሁ ምንም ነገር እዚህ ውስጥ እኮ እያንዳንዳችን ምንም አያገባንም። ይሄ ጉዳይ የአብርሽና የሩታ ነው። የምናየውን ነገር ማድነቅ እንልመድ። የምናየውን ነገር ማመስገን እንልመድ። እስቲ እርስ በርሳችን እንመሰጋገን። ለምን እንደዚህ ሆነ ብለህ አይ እንደዚህ አይደለም ከማለት ያለውን ነገር እስቲ እናድንቅ። እና ያንን ነው የምላችሁ ለሁላችሁ ማለት ነው። የሆነ ኔጌቲቭ አመለካከት ያላችሁ አሁን ስለሆነው ነገር በሙሉ ደስታችሁን የገለጣችሁ በጣም ደስ የሚል ነገር ነው። ሌሎቻችሁ ግን እያስተዋላችሁ ብትናገሩ በጣም ጥሩ ነው። እንግዲህ ሩታና አብርሽ መልካሙን ሁሉ እመኝላችኋለሁ። ከዚህም በላይ ከዚህም በላይ ገና ብዙ ነገር ከእናንተ እንጠብቃለን። ብዙ ደረጃ እንደምደርሱ ደግሞ ከወዲሁ አይተናል፣ እናውቃለን፣ አምነናልም ማለት እችላለሁ። ከዚህ የበለጠ ደግሞ ትልቅና አዳዲስ ነገሮችን ይዛችሁልን እንደምትመጡ እርግጠኛ ነኝ። ለዛሬ እንግዲህ እዚሁ ላይ አበቃለሁ። መልካም ጊዜ ሆነላችሁ። ዩቲዩብ እጅግ አርጌ ያመሰግናለሁ። የዩቲዩብ ቤተሰብ መልካም ጊዜ ሆ